ካንቺ ስላመጣ ገንዘቡ ማለት ነው። ሰው ልጅ እያረጋን ይሰራል መልሶ ብር ይጠራቀባል። ለልጅ ያልሆነ ምንድን ነው? አንተ የምትለው ምንድን ነው? መንቆጣቆጥ ብርን ያዝ ያዝ ማድረግ ምንድን ነው? ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለንኛ እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ የመጣሁ ታውቃላችሁ ተንኮል ይዤ ነው። ግን የዛሬው ተንኮል እንኳን ያስተምራልም ያዝናናልም ያስቃልም ብዬ ያሰብኩትን ነው። ስለዚህ ታይ አራስ ቤቱኖች ተንኮል ነው እየተማርሻላችሁ እያላችሁ ነው። ግን ምንም ላረግ አልችልም፣ ጊዜው ሊገፋልኝ አልቻለም። ስለዚህ ዛሬ ታድኝ ደውዬ ፕራንክ ላረግ የፈለኩት ነገር ምንድን ነው እንግዲህ ክርስትናችን ደርሷል። ስለዚህ ክርስትናችን ስለደረሰ ያው ቆቦ አካባቢ ያላችሁ እንኳን በደንብ ታውቁታላችሁ። ስለ ድግስ ያለን አመለካከት ታውቃላችሁ። እናታችን አባታችን ያለውን ስለ ድግስ ምን ያክል እንደሚደግሱ ትንሽ ነገር እንደማይደግስ ቆቦ አካባቢ ያለን ሰዎች እናውቀዋለንና ስለዚህ ቤት ድግሱ በደንብ መደገስ አለበት። ሰፊ ድግስ ነው። ልክ ሰርጋችን ላይ እንደተደገሰው አይነት ድግስ መደገስ አለበት ነው ምለው። ስለዚህ እውነት ለመናገር ታዴ ድግስ አይወድም። ምንም ነገር ባይኖር ራሱ ደስ ይለዋል። ማለት ለቤተክርስቲያን ብቻ የሚዘጋጅ ነገር ይሆንና ከዛ በኋላ ከቤት ያለው ነገር ትንሽዬ ነገር ነው እንዲሆን የሚፈልገው። እኔም እንደዛ ነው የምፈልገው። በፊት በፊት በፊት ማለት ቆቦም ስለተወለድኩም ስላደግኩም መሰለኝ ድግስ በጣም ሰፊ ድግስ እንዲሆን ፈልግ ነበረ። ግን አሁን አሁን እንኳን ድግስ ላይ ያለኝ ነገር በቃ ማለት በመጠኑ መጠነኛ የሆነ ድግስ ነው ማለት የምፈልገው እኔም እና ግን እንደ ባህላችን የሚሆን ምን የሚሆን አላውቅም። እኛ ጋር አሁን ድግስ በጣም ሰፊ ይሆን፣ አሁን ቆቦ አካባቢ ያለ ነገር ሲደገስ በትንሹ ነገር አይደገስም። እና ይህ ነገር ምን ትላላችሁ? ማለት መቆም አለበት ማለት በጥቂቱ ነው መሆን ያለበት ትላላችሁ ወይንስ ድግሱ እንደ ቆቦ ድግስ ሰፋ ያለ ድግስ ያስፈልጋለሁ የምትሉት፣ እሱን ኮሜንት ላይ ያሳውቁኝ ምን አይነት እንደሆነ። ስለዚህ ይሄ ያስተምራል ብዬ አስባለሁኝ። ምክንያቱም ድግስ አስፈላጊ አይደለም ማለት በጣም ያለንን አውጥተን ደግሰን ከዛስ በኋላ እንዴት ነው የምንኖረው? ልክ ተቸጋግሮ መኖር ማለት በአቅም መደገስ ትክክለኛ ነገር ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ኮሜንት ስራ ሳውቁኝ። ስለዚህ ታዴን እደውልለት አለሁኝ። በምንም ጭራሽ የሚያውቀው ነገር የለም አሁን። እና ስለ ድግሱም ስንወያይ ትንሽዬ ነገር ነው ያስፈልጋል ብለን ያሰብ ነው። አሁን ግን እስኪ ልጠይቀው ነው። አብራችሁን ቆዩሽ ሌላው ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ ሰብስክራይብ አድርጉ። ውድ ቤተሰቦቻችን ላይክ ኮሜንት ሼርም እንዲሁ እንዳይረሳ። ልደውል ነው። እንደነገርኳችሁ ድግሱ በደንብ ነው መደገስ ያለበት እለዋለሁ። ሰፊ ድግስ፣ በሬ በዛት በሬ ነው የምናርደው እለዋለሁኝ። እስኪ ምን እንደሚል አብራችሁን ቆዩ፣ ተከታተሉ። ልደውልለት ነው። ዋይ፣ እንዴት ዋልክ? አዎ አለን። አሁን እኔም ደውዬ እኮ መልሼ የዘጋሁትኝ፣ ና እያስተኛሁኝ። አለን ማን ነው? አለን ሰላም ነው እንዴ? ነ ሰላም ነው ምን አዎ አዎ ተኝታለችኝ ነው እንዴት ነው በሰላም ገባ አለን እኛ ውሎ አሪፍ ነው እንዴት ነው ታዲያ ሳታገኛት ቀረህ ጥሩ ነው እና እንዴት ነው ታዲያ እኛማ ዛሬ አቦካ ነው ምናምን አውክተናል። አዎ ደህና ናትኝ ደህና ናትኝ። አቦካ ነው ሁሉን ነገር እንትኑም ጠላም እንደዚሁ ተጠነሰሰ። አሪፍ ነው። ሸዋ እየተንታ የጉልበት ስራ ምናምን እንግዲህ ከዚህ በፊት ነበር እንጂ አሁንም አልቋል። በኋላ ደግሞ ሊሰራ ሲል ሊሰራ ሲል እና በሬው ደግሞ መቼ ይገዛ? ለክርስትናው ነው የምናርደው። ቤት እኮ በሬ ካልሆነ ብለዋል። እንግዲህ በሬ ልንገዛ ነው በመጠኑ ያው ሰው ሳንጠራ ዝም ብሎ ለቤተ ክርስቲያን ምናምን የሆነና ትንሽ ሰዎች ብለን ይደገሳን ብዬ ነበረ ብለን ነበር፣ አብረን ስንነጋገር ማለት። በሰርግ ጉዞዎች ስለወጣ አሁን እኮ አስፈላጊ አይደለም እኮ፣ በዚህ ሰዓት በር መደግስ አይቻልም። የሚያመጣው መሪት ካታውጭም እንዲ እኔም አውቃለሁኝ። አሁን ችግር የለውም ደግሱ ተብሏን የሚል የምትለኝ ማን አለ? ሰው እንደዛ እያለ ነው አሉ እኮ ሱማ መጠየቅ ያስፈልጋል። እኔም እኮ እንትን አላልኩም። እኔም እኮ አላመንኩበትም። እንዳንተ ነኝ እኔ ድግስ ላይ ያለኝ አቋም እኮ ተመሳሳይ ነው። ኔ እናንተ አውቃለሁኝ፣ እንደዛ ነው። ግን ቤት ደግሞ ቢያሉ እኛ እናደርጋለን። እኛ አውጡ አላልናችሁም እኮ። ጊዜው አስቸጋሪ ነው። አስፈላጊ አይደለም። እየተከለከለ ነው። ማለት ሪስክ አለው እያልኩ እሱማ፣ እሱ አውቃለሁኝ። እኔ ሰው ስላደረገ ላድርግም እኮ ከበድ እኮ ነው ነው ነው። እሱማ ግን ስፖንሰር ካረገ ደግሞ እኔ ቢሆን ደስ ይለኛል። እኔ በራሳችን አቅም የለንም፣ ሰው ግን ስፖንሰር ካረገ እኔ ግን ቢሆን ደስ ይለኛል። ስፖንሰር ካረጉ ደስ ይለኛል። ይሄ በቃ በራሳችን ነው የምናደርገው። ማድረግ አለብን ካሉ ምን ትላለህ አንተ? እሺ ነው እሺ ነው። አዎ እኛን የምናደርገው ካሉ እሺ ነው። ሁለት ነገር እኮ ነው ማየት ያለብሽ። ማለት ግን እሺ ምንድን እና ምን አንደኛ ነገር አንደኛ ነገር በዚህ ጊዜ ለሰርግ ያው ሁሉ ወጪ ኮስት ወጥቶ ምናምን ለክርስትና ደግሞ ድጋሚ እንዲህ አይነት ወጭ ማውጣት እኮ ማንም ሊያማሽኮ አይችልም እኮ ምንም አያስፈልግም። ድጋሚ እንዲህ አይነት ወጪ ማውጣት ለሰርግ ያው ሁሉ ወጭ ስለወጣ ማለት ነው። ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ አሁን ላይ በሪያርዶ መደገቻ አይቻልም ያለ ማለት ኢንቫይሮመንቱ አካባቢ ያለበት የጦርነት ሁኔታ እያየች ነው አደለም በዚህ ሁኔታ ቀውጢ ድግስ ደግሶ ምናምን ሰው መጥራት አይቻልም። ዋጋ ያስከፍላል። እያውሽ እኮ ነው ነው ሪስክ ለመቀበል ከባድ እኮ ነው። ሪስክ መቀበል እሱማ ከባድ ነው፣ ግን ሰው እንደዛ እያደረገ ምንም አልተባሉም። እሺ ሰው ሌላ እያደረገ እንዲህ አልተባሉም፣ እና እኛ ምን አድርጊ ይባላል? እንዲ አሁን ምን እንደሚፈጠርም ይታወቃል። አይ ምንም አይፈጠርም። እሱማ ምን ይፈጠራል? ምንም አይፈጠርም። አዎ ምንም አይፈጠርም። ኦኬ። ስለዚህ እንዲደግስ አንቺ ተባባሪ ነች ማለት ነው? እኔ በስፖንሰር ከሆነ ደስ ይለኛል። እንደግስ ትፈልጊያለሽ? አዎ። አቅም ካለሽ በራስሽ ደግሽ። አቅም የለኝም፣ አበሬ ለመግዛት የሚሆን ገንዘብ የለንም እኮ ካላለሽ ደግሞ አንቺ ራስሽን እንደማን እራስሽን መሆን ነዋ፣ እራስሽን መቀበል ነዋ፣ ባለሽ ነገር ማድረግ ነዋ። ሰው ደግሞ ስፖንሰር ላርጋችሁ እያለን ነው። እናታችንና አባታችን ደግሞ ስፖንሰር እናርጋችሁ ካለ እሺ ነው በጣም ማለት ወንድ ሆይ ሆይታ ምናምን እንዲህ አይነት በጣም ሴርሞኒ ምናምን ያወስደው ምንም ምንም አይመስለውም። ማሰሪያ ያደረገው ለወንድ ወንድ ልጅ ማለት እንዲህ አይነት ነገር። ስለዚህ አንቺ መደገቱ ነገሮቹ መስፋቱ በሬ መገዘቱ ምናምን በቃ ላንቺ በጣም ግሬት ቲንግ ነው፣ የሆነ ሴንስ ይሰጥሻል ማለት ነው። በድግስ በስፖንሰር ከሆነ አሀ ከአንቺ ስላመጣ ገንዘቡ ማለት ነው ምንም አይነት ሆነበክ ያውትረኛል ምንሎች ነው እንዴት በስፖንሰሯ ከሆነ ደስ ይለኛል። እሺ አንተ ግን ልገርሽ፣ እሺ በቃ ማለት እኛ እናግዛቸው፣ ምንም ችግር የለው ምናም ብሎ ፋሚሊ ለምሳሌ እኛ ከቨር እናደርጋለን ማለታቸው ማለት ነው። ሰው ካለው በጣም ብዙ ነገር ታክሪፋ እያደረጋል፣ ዋጋ ከፍራል፣ አይደለም ሰው ለልጁ ለልጁ በጣም ደስ ይላል። በጣም በጣም ለልዩ ዋጋ መክፈል ምናምን ደስ ይላል እያልኩሽ፣ ያለብኝ ኮንዲሽኑ ሲዝኑ ሲዝኑ በጣም አስቸጋሪ ስለሆነ ማዘር እና ፋዘር ከበር ቢያደርጉልን እንመወጡን ኮስቱን ማለት ነው። እንዲህ አይነት ደግሰን የሚመጣውን ሪስክ ነው ማሰብ ያለብሽ። የዛሬ ሰው ደግሞ ከባድ ነው። ታጫር በሬ አርደሽ ምናምን እንዲህ አይነት ሰው ጠርተሽ ምናምን ያው ሰርግ ቆርባ አይደል ወይ? በሬ አርደሽ ማለት ሰርግ ሆነ ማለት ነው። ሰርግ ሆነ ማለት ነው። ስለዚህ አካባቢው በእንዲህ አይነት ሁኔታ በጦርነት ቀጠና ውስጥ እያለ እኛ በሪያርደን ምናምን ያዚህ ልቀቁኝ ማለት ሴንስ አይሰጥም፣ ህጉም የለውም። ስለዚህ ዋጋ ያስከፍላል እንጂ ሀሳቡ የተቀደሰ ነው። ባዚ እኛ እናግዛችሁ እንርዳችሁ ከበር እናድርገው የሚለው ሀሳብ በጣም ምርጥ ሀሳብ ነው። ምርጥ ሀሳብ ነው። ግን ደግሞ በሌላ ሳይድ ስታዩ ደግሞ ወጪም ማስወጣም ነው። ለምን ወጪ እናስወጣቸዋለን ጥያቄ። አዎ ነው። ግን በቃ እነሱ ደስ ካላቸው ምንም ምንም ደስ ይለኛል። አንቺ ከመዘረሽ በፊት ማረፊያቸው ማወቅ አለብሽ። እንዴት ነው የሚዘለው? ማረፊያውን አውቆ ነው መጀመሪያ። አሁን ድግስ ተደግሷል አይደል? የሆነ ነገር ቢሆን ሪስክ ነው። ምንም አይመጣም። አሁን ሰር ባለ ሰርገኞች እኮ እየደገሱ ነው ስለዚህ እነሱም ደግሞ የተፈቀደ ነገር ስለሆነ ችግር የለም። ምንም ያነጋ መጠየቅ ትችላለህ፣ ግን ባጠየቅም እኛ መደገስ ከፈለግን መደገስ እንችላለን። ስለዚህ እንዲህ ነው ምናምን እስከዛሬ ታውራሽ ምናምን ስታውሩኝ የነበረው ውሸት ነው፣ እንደዚህ እያረኩ ነው ምናምን ምናምን፣ ችግር የለውም። ነው ማለት ብዬሽ አለው እሱማ ግን አልቻልኩም ማስቀረት የሚረዳ ማለት ካለ ጊዜ ወድነት አንጻር ከሁኔታው ምናምን ምናምን አሁን ላይ ማህበረሰቡ ማለት ጎረቤትም፣ ሁሉም ሰው ይረዳን። ገብተሻል? ላይፉን ስለሚያውቀ ማለት ነው። ስለዚህ ሰርጉም ሰርጉ የነበረበት ሁኔታ በጣም አሪፍ ስለነበር አሪፍ ስለነበረ አሁን በክርስትናው በደገሱ ምናምን የሚሊሻከል ማንም የለም። ያው ጊዜ የሆኑም የኑሮ ውድነቱ ሁሉም ሰው ስለሚያውቀው ማለት ነው። ነው አዎ፣ የኑሮ ውድነቱ የታወቀ ነው። ግን ደግሞ በቃ ሰው ላድርግ፣ ልደግስ ካለ ደስ የሚያሰኝ ነገር ነው። ስለዚህ በደንብ ተደግሰው፣ ክርስትና ማለት ትልቅ ነገር ነው። በደንብ በቃ ድምቅ ብሎ አንተ ምንድን ነበር ስትለኝ መጀ የመጀመሪያ ልጅ ደመቅ ብሎ ነው መከበር ያለበትኝ። ስለዚህ ደስ በሚያሰኝ ሁኔታ በቃ ቆንጆ ሆኖ ሰፍቶ በጣም ብዙ ሰው ተጠርቶ ከአንተ ቤተሰብ ከእኔ ቤተሰብ በብዛት ተጠርቶ ድብልቅልቅ ያለ ድግስ ነው የሚያስፈልገው። እንደውም አንድ አይበቃም፣ ሁለት ቢሆን ባይነኝ አንድ ስፖንሰር ፈልጋል ማለት ነው። ለምን ጎዳናቶችን እሱማ ስጡን ብለን ቢሆን እንትን እንላለን? እሱ ከዛ በኋላ እየሰራን አኮምዴት እናደርጋለን። ሳሪ አዎ፣ እሱ እየተሰራ እድሜ ጤና ነው እንጂ የሚያስፈልገው። እድሜ ጤና፣ ከጤና ካለ ሰው ልጅ እያረጋን ይሰራል። መልሶ ብር ይጠራቀማል። በቃ በማለት ኮንቬክሲዋሊ ከተረዳውት አንጻር በቃ አስራጅ ፈጣሪ ዋንችነሽ በቃ ማለት በቃ ያንቺ ዜም አለበት ራሱ እንዲደግስ ማለት ነው። አይደለም እንዴ? በስትክክል ደግሰን በደንብ እንትን ብሎ በቃ ሰፋ ባለ የመጀመሪያ ልጃችን ነው አይደል? ገንዘብ ይመጣል። በቃ ያለንን አሟጠን ከዛ ላይ ደግሞ እነማዘር ረድተውን እንደገና ሁለት በሬ ደግሞ ሌሎች ሰዎችን ደግሞ ተበድረንስ ቢሆን ተበድረንስ ቢሆን ከዛ በኋላ እንክፍላቸዋለን። አው አዎ ተበድረን። ምን ነካኛ ነው ሁለት ነው የምናደርገው። የተበድርንም ከዛ በኋላ እንከፍለዋለን። ምንም ችግር የለውም። አደለም እንዴ መጀመሪያ ሁሉ ነገር አሪፍ የሚሆነው የመጀመሪያ ነው ልጅ ክርስትና ስትነሳ፣ ለሁለተኛ ለሶስተኛ እኮ እንደዚህ አይደረግም። ለአሁን ግን ሁለት ትልልቅ ትልልቅ በሬዎች እና እንትንላለን። ከዛ በኋላ ብድር እንትንልና ከዛ በኋላ እንከፍላለን። ከዛ ሰው የሰው ልጅ ጤና ነው። ከዛ በኋላ ደግሞ ንብረት እናፈራለን። ምንም አታስብ፣ ቀስ ብለን መክፈል እንችላለን። በቃ ገንዘብ እንደሆነ ጠፊ ነው። ስለዚህ በቃ እንደዚህ አይነት ነው። በርሚሉ ሁለት ትልልቁ በርሚል ላይ ተቦክቷል። ስድስት በርሚል ጠላል ተጠምቋል። ምን መሰለሽ፣ ዞሮ ዞሮ ምክንያት ብዙም ማብዛት አያስፈልግም። ኦልሬዲ የተጠመቀ ነገር ነው። መግዛት ብቻ ነው በቃ ያሉ የሚጠበቅብን ማለት ምን መሰለሽ አንዴ የተገዛ ነገር እኮ ነው። ምንድን ነው የምትለው? እየሰማች ነው። ምንድን ነው። ለምሳሌ ሰው ሪሶርስ ካለው እኮ እንኳን አይደለም፣ ሁለት በሬ እኮ አራት በሬም ደግሶ፣ አራት በሬም ገዝቶ እኮ በቃ ሀገር ምስሩ ምናምን ማጥራት ይቻላል። ገብቶሻል አይደለም? አንደኛ ነገር ምንም አይነት ሪሶርስ የለም። ሁለተኛ ነገር ደግሞ አሁን በዚህ ሰዓት ሲዝኑ ማህበረሰቡ፣ አካባቢያችን ያለበት የጦርነት ሁኔታ ምናምን አሁን ገብተሻል። ሰው በዚህ በችግር ባለበት ሰዓት ይህን ያክል ድግስ ደግሶ ወጭ ማውጣት ተገቢ አይደለም። አንደኛ ተከልክሏል በት ሕግም፣ ገብተሻል። ቢከለከልም አሁን እያደረጉ ነው። ምንም ችግር የለውም። በቃ ተከለከለ አልተከለከለኝ የሚመለከተን ነው ጉዳይ አይደለም። እንደሱ አይባልም። ምንድ አሁን በቃ ይደረጋል እንደዚህ፣ ችግር የለውም። ባለሰርገኞቹ እያደረጉ አይደል እንዲ እያረዱ እኮ ነው። ችግር የለም አሁን አሁን ምን አለ መሰለሽ ሰው ስላደረገ ሳይሆን እዚህ ጋር የሚመለከተው በቃ ሰው ሁሌም ወደ ራሱ ነው ማየት ያለበት። ከጎረቤት ለምን አስር በሬ ያርድም? ግን እኛ ማየት ያለብን የራሳችንን ጉዳይ ነው እንጂ ለእኛም እኮ ደስታ ነው። ደስታችን አይደል እንዴ? አይ ነው እና ስለዚህ ደስታ ግን የሚገለጠው በጣም እኮ ኤክስትራቫጋንት፣ በጣም እኮ ማለት ኤክስትራቫጋንት ነው እኮ በጣም ኤክስትራ ወጪ ነው። ይሄ አስፈላጊ አይደለም። እንዴት ነው ይሄ ወጪ የሚሆነው እንዴ? ደስታችን እኮ ነው አይደል እንዴ? መጀመሪያ ወልራት ከዛ በኋላ እሺ ባንደግስ ምንም ችግር የለውም። አሁን ግን መደገስ ያለበት በደንብ በሰፊው ነው መደገስ ያለበት። እንደውም ከሰርግ በላይ ነው አይደል እንዴ ክርስትና። እንደውም ሰዎች እንደ ዋንዳገል እንግዲህ ሰዎች እንደውም ለክርስትና ወጪ ከሚያወጡ ማለት ነው ለተወለደው ልጅ ለፊውቸር ላይፉ ለወደፊቱ ገንዘብ አኪሚኒት ቢያደርጉለት ያከማቹለት ትልቅ የተሻለ ጣፈንታ እንዲኖረው ያደርጋል። እሱን እሱ ከዛ በኋላ ሰርተን እና አከማቻለን እንደዛ አይደለም ው እና ደግሞ ምን መስለኝ ደግሞ እኛ ከአሁን በፊት ታውቂያለሽ፣ እናት ከአሁን በፊት ለምሳሌ ሰርግ በጣም ያው ሁሉ ወጫውዶ ከምናምን እንደዛ ሰርጋችን አለፈ አይደለም ማህበረሰብ ነው ገብቶሻ ላይ ያን ወጫውጦታ ምናምን ሰርጉ አለፈ። በጣም ደስ የሚል ሰርግ ነበረ። ስለዚህ ሰውም በጣም ወዶት ነበር። እና ስለዚህ ምንልች ፈልጌ ነው፣ በዛ መልኩ ሰርጉ ስላለፈ ማህበረሰቡ ጎረቤት፣ ምናምን ጊዜውን የኑሮን ውድነት እያንዳንዱ ነገር ምናምን ስለሚረዱ ሰርጉ ማሪፍ ስለነበር እንደ ክርስትና በደገሳችሁ ብሎ የሚያማን ማንም የለም። ስላሙን ስላለሙን አይደለም። በቃኛ በስርዓት በቃ መጀመሪያ ልጃችን ነነችን። ስለዚህ በደንብ መደገስ አለብን። በቃ አይ ነው የመጀመሪያ ልጃችን ናትኝ። በቃ ካወቅከው፣ በቃ ካወቅከው ልክ ነው። በቃ አለቀ ማለት ነው። መደገስ አለበት ይባልም። ሌላ ልጅ ያለን እንደ እሷ የመሰው ብቻ ናት አይደል? ልጃችን ካወቅከው አይባልም በመጀመሪያ ደረጃ። ስለዚህ ምንልሽ ፈልጌ ነው አስፈላጊ አይደለም አሁን። የሽሆነ የጦርነት ነው፣ አካባቢያችን ሰላም አይደለም። ገብቶሻል አይደል? ምንም ሰላም በሌለበት ሰው በሽግግር በሚኖርበት ጊዜ፣ ስለዚህ እኛ ሰላሙ ማኛ ስላላረድነ ሰላሙ ምን የሚያገናኘው ነገር አለ? ስላረድነ ሰላሙ አይነሳም እኳ አደል እንዴ? ሰዎች በመከራ ውስጥ ሆነው ታዲያ እኛ በሪያር ያዙ ይልቀቁኝ ማለት ከሰብአዊነት የሚመነች ነው። ምንድን ነው ያዙ ይልቀቁኝ አለ? ምንም እኮ ያዙ ይልቀቁኝ አይደለም። በቃ ደገስነ፣ ምን ችግር አለ? ይሄ አሁን ያዙ ይልቀቁኝ ነው ይሄ አራው ያዙን ከቁኝ ሚሎን በነገት ይባተረች ልጅ የፈለኩት ይሆን መሰለሽ ሰዎች በችግር ውስጥ ሆነው ምንም ስቴብል የተረጋጋ ሁኔታ በሌለበት ድግስ ደግሶ ይህን ያክል ወጪ ማውጣት አግባብ ነው ወይ ማለት እንዴት ተቀባይነት ሊኖረው ይችላል ነው ያልኩሽ ወይ እሱ ምንም እኮ ድግስ እንዴት ነው ተቀባይነት የማይኖረው እኛ እኮ በቃ ምን ይሆናልሽ እኛ ስላልደገስን ምንም የሚፈጠር ነገር አለው ምን የሚመጣ ነገር አለው? ለውጥ አለ እኛ ስላልደገስን ነው? አንቺ ማለት አልደገስንም ማለት እኮ ያለውን ከረንት ያለውን ኢንቫይሮንመንት ችግሩን ከግምት አስገብተሻል፣ ተረድተሻል። ስለዚህ የሰውን ችግር በጣም ሸር እያረግሽ ነው፣ እየተጋራሽ ነው ማለት እኮ ነው። ስላልደግስ ሰው ማለት ሰው ማለት እኮ የሁሉንም ሰው ፔይን የሚረዳ ነው አይደል? አዎ ነው። እስቱ ታዳኒ ከዚህ ጋር ምን ያገናኘዋል? ምንም የሚያገናኘው ነገር የለም። እንዴት ነው የምረዳው? እንዴ ምንም የማይገናኘው ነገር አይደለም። እኛ ስላልደገስነ የሚመጣ ለውጥ የለም። ስለደገስነ የሚፈጠር ነገር የለም። እኛ ደስታ ነው ምንድ ነው እሺ፣ የሚመጣው ለውጥ አንደኛ የሚመጣው ለምን መሰለሽ? አንደኛ በዚህ የኑሮ ውድነት ምናምን ፖስት መቀነስ ይቻላል ወጭን መቀነስ ይቻላልሽ ማለት ነው። ሁለተኛ ነገር ደግሞ በዚህ ሰዓት የተረጋጋ ኢንቫይሮንመንት በሌለበት ሁኔታ ድግስ አትደግሱ ስለተባለ ይህን ሕግና ደንብ ማክበር ያስፈልጋል። ምክንያቱም ሁሉም ሰው በችግር በሐዘን ነው ያለው፣ አካባቢ ጦርነት ላይ ነው። ስለዚህ በጣም በተወዛገበ አካባቢ ውስጥ ሆነን በሪያርደን ቀውቃው ዲድግስ መደገስ ከሰው ልጅ አምሮ የሚሆነች ሀሳብ አይደለም። ጉልበቴንም ጨርሰው ባይዘ ወንድ ትረጅ ይፈልጌ ነው ምንም እኮ ዋይ ጉድ እሱ በባለፈ እኮ እየወራዎች ምንም ችግር የለውም። እንደዚህ ነው ወጪ አትፈልግ ምናምን እያልሽ ይነበር እኮ አው ብዬ ነበረ በቃ አሁን ደግሞ መደገስ እንዳለብን ካምንኩስ እንዲህ ሳስበው እኮ ለምን መሰለ፣ አሁን በቃ ለመጀመሪያ ካልደገስን መቼ ልንደግስ ነው? ሁለተኛ ሶስተኛ ስንወልድ መቼም አንደግስም። ስለዚህ አሁን ያለን እድል ያሁን ነው። እንደምንም ብለን ተቸጋግረን አጠራ እንትን ያለውንም ሆነ እንደገና ደግሞ ያለ የተወሰነ ብድር እንደ ሁሉም ሁሉም ሰው መቼም እንትን አካባቢ ታውቃለህ፣ ሁሉም አንዳንድ ሰው ተበድሮ ነው የሚያረገው። እነሱ ከዛ በኋላ እንከፍለዋለን ቀስ ብለን አዎ እንበደርና ከዛ በኋላ ከፍለዋለን ብሩን ነው የምልህ። ይህ ትልቁ ችግር ማ ይሄ የማንነት ክራይሲስ ነው ባይ ራስን አለመቀበል ነው ታውቂያለሽ። አንድ ግን ልንገርሽ፣ እንዴት ነው እራስን አለመቀበል የሚሆነው? ሰው ሰው በዚህ ምድር ላይ ሲኖር ሁሌም ቢሆን እራሱን ነው መሆን ያለበት። ልንገርሽ፣ ራሱን መቀበል ራስን መሆን። ለምሳሌ ፀሐይ እና ጨረቃ አይወዳደሩም። ታውቂያለሽ እንዴት ለምሳሌ ጨረቃ አሁን ፀሐይ መሆን ትችላለች? አችልም። እሱ እሺ፣ ፀሐይ ጨረቃ መሆን ትችላለች? አችልም። የሁለቱ ማንነት የተለየ ነው። ስለዚህ ማሊት ማሊትን ነው መሆኑ የምትችለው። ቤት ሰው ልሁን አልኩ፣ እንደ ሰው ልሁን አልኩኝ። አሀ ሰው ሁሉ እየተበደረ ነው፣ እንዲህ የሚያደረገ ነው። አጃ የሚያወጣው እያለች፣ አይ ጥሩ ነገር ይመለሳን ብድሩ፣ ችግር የለውም ይከፈላል፣ ስልህ ነው አረንጃ አይነት አስተሳሰብ በጣም በጣም ማለት ነው፣ አስተሳሰብ ነው። ማረኝ ይሄ ምንም ችግር የለውም። ይኸውልሽ ማረኝ ሰው እንደ ቤቱ ነው መፍሰስ ያለበት ገብቶሻል። እና ታዳኛ እኮ እንደ ቤታችን ነው እኮ የምንፈሰው። ምን እንደ ቤት ነው ተበብር በገዛ ምን ችግር አለው እያለ እኮ መለሳ ና ችግር የለውም። እኮን መልሰ የለ እንደ ምን ችግር አለው ደግሞ አንዱ በሬ ነው። አንዱን እንደምንም ብለው እነ ማዘር ይችሉናል። ያው እነ ማዘር ደግሞ ማለት ነው። አሁን እኔ ማዘርንም አዋራታለሁ። ይደውዬ ማዘር ደግሞ ሀሳቤን እንደምትቀበለው መቶ ፐርሰንት እርግጠኛ ምንም እንዴ! ለምን ምን ችግር አለው ቢደገስኝ? አንተ ምንድን ነው ከጭቆይ እንጂ ምንድን ነው አሁን ችግሩ አንተ ቆይ የምትለኝ? ችግር አለው እንጂ። ለምን መሰለሽ ችግሩ? እሺ ምንድን ነው ችግሩ? አንደኛ ነገር ለምሳሌ አሁን ማዘርና ፋዘር አሁን በሰርጉ ያም ሁሉ ኮስት ወጪ ወጥተዋል አይደለ? አንደኛው ወጪ ወጥተዋል። ስለዚህ ያ መቼም ሰርግና ሞት የሰው ልጅ በምድር ላይ ሁለት ጊዜ ነው የሚሞሸረው ይባላል። አንደኛው ሰርግ ነው ኛው ነገር ደግሞ ሞት ነው። በህይወት ውስጥ እንግዲህ የማይቀሩ ሁለት ነገሮች አሉ። ሰርግና ሞት ተፈጥሯዊ ናቸው። ስለዚህ ሰዎች ለእነዚህ ሁለት ነገሮች ወጪ ቢያወጡ ምንም ማለት ከተፈጥሮ ህግና ስርዓት አንፃር ተቀባይነት አለው። ሌላው ነገር ግን ትርፍ ነው። ስለዚህ ማዘርና ፋዘሪያን ሁሉ ወጭ አውጥተው ድጋሜ ለክርስትና ይሄን ወጪ ማውጣት አስፈላጊ አይደለም። ስለዚህ ይህን ሀሳብ ተነግርኮት ሞብዬሽ እንደምትለኝ ይርግጠኛል። ምንም ችግር የለም ማለት እንደው አንቺ እኮ እኔ ልታግዥ ነው የሚገባው፣ እኮ እኔ መናገርሽን ሀሳብ ኮ ልትቀበይ ነው የሚገባው ይመስል። ምንም ችግር የለም ቢከስርስ፣ ለልጅ ቢከሰርስ፣ ለልጅ ቢከሰር፣ አዎ፣ ቢከሰርስ ምን ችግር አለው? እንዴት ነው ግን ነገሮችን የምትረጁ፣ መሀሌ ምን ችግር አለው፣ ምንድን ነው የተረዳሁት። በጣም ይሄ የተሳሳተ ሀሳብ ነው። እኔ ወይ ለማንኛውም ሀገር እናውራታለሁ። በቃ ምንም ችግር የለው፣ ምንም ችግር የለውም። እንደዚህ የሚባል ታሪክ የለም። አንድ ነገር ለማድረግ እኮ አይደል እኔና አንቺ መስማማት አለብን አይደል? ምንም ችግር የለም እንዴ ላለ ልጅ ያልሆነ ምንድን ነው አንተ የምትለው? እንዴ ምንድን ነው መንቆጣቆጥ? ብርን ያዝ ያዝ ማድረግ ምንድን ነው